ሰላም ጤና ይስጥልን እንደምናላችሁ፣ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አ በበገደ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳልፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አ በበገደ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉና በቤተሰብነት ተቀላቀሉን። የደውል ምልክቱን በመጫን አዳዲስ ስፖርታዊ መረጃዎችን ስናወጣ መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ስላበረታችሁን አቅም፣ ጉልበት፣ ድጋፍ ስለሆናችሁን እጅግ የላቀው ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ታላቁ ጨዋታ በጉጉት የሚጠበቀው የአርሰናልና የሪያል ማድሪድ የሳንቲያጎ ቤርናባው ትንቅንቅ ሊጀምር ሰዓታት ቀርተውታል። ይህንን ወሳኝ ጨዋታ በተመለከተ ወሳኝ መረጃዎችን ወደ እናንተ እያደረስን የተወሰኑ ደቂቃዎችን አብረናችሁ ስለምንቆይ እጅግ በጣም ደስ ይለናል። አርሰናል ሪያል ማድሪድን ባለፈው ሳምንት ሶስት ለዜሮ በሆነ ውጤት ካሸነፈበት ምሽት ጀምሮ እስካሁን ድረስ በሪያል ማድሪድ ሰዎች የሚነገረው ይህንን የሶስት ለዜሮ ሽንፈት ቀልብሰን በግማሽ ፍጻሜው የምንታየው እኛ እንጂ እነሱ አይደሉም ይላሉ። አርሰናልን አሸንፈን የሶስት ለዜሮን ውጤት ቀልብሰን እናልፋለን በሚለው ፍጹም መተማመን በሚታይበት ሀሳባቸው ላይ ነው። ይህንን ደጋግመው የሪያል ማድሪድ ሰዎች የሚናገሩት ይሄ ጨዋታ ስለደረሰ ወይ በደረሰ ጊዜ በጋዜጠኞች ስለተጠየቁ ሳይሆን ገና ያኔም በአርሰናል ሶስት ለዜሮ በሆነ ውጤት ተሸንፈው በአሳቸው ውስጥ ገብተውም ይህንን ይነጋገሩ ነበረ በሜዳችን ዛሬ አርሰናልን አሸንፈን ወደ ግማሽ ፍጻሜው እናልፋለን የሚል ወሬ የተጀመረው ያኔ የዛሬ ሳምንት አካባቢ በኤምሬስ ስቴዲየም ሶስት ለዜሮ ከተሸነፉ በኋላ ባሱ ከኤምሬስ ስቴዲየም እንደወጡ ኮሪደር ላይ ነበረ እና ይሄንን ውጤቱን ቀልበሰን እናልፋለን የሚለው የሪያል ማድሪድ ደጋፊዎች፣ የሪያል ማድሪድ አሰልጣኝ፣ የሪያል ማድሪድ ባለስልጣናት ወሬ እስካሁን ድረስ አልበረደም። በዛው ግለት እየተነገረ እንደውም በባሰ መጠን እየተነገረ ይገኛል። ለምሳሌ ዛሬ እና ትላንትና እዛ ሪያል ማድሪድ የሚገኝበት ከተማ ማድሪድ ውስጥ ማለት ነው። የሚገኙ ሬዲዮ ጣቢያዎች የፎኒን ፕሮግራም ነበራቸው። ፎኒን ፕሮግራም ማለት አድማጮቻቸው በቀጥታ የስልክ መስመር እየደወሉ ገብተው በዛሬው ጨዋታ ዙሪያ ሀሳባቸውን እንዲሰጡ እድል የሚገኝበት ነው። ስለዚህ ይህንን እድል አግኝተው በሬዲዮ ፕሮግራሙ ላይ የገቡ እጅግ የሚበዙት በቃ የእናንተ አስተያየት ምንድን ነው እና ዛሬ ጨዋታው እንዴት ባለ ውጤት ይጠናቀቃል የሚለውን ብቻ የሚጠይቀው ይሄ የሬዲዮ ፕሮግራም የብዙ ሰዎችን ስሜት ሲያስተናግድ ነበረ። ትናንትናም ዛሬም እና በጣም አብዛኞቹ ደዋዮች ባለሜዳው ሪያል ማድሪድ ዛሬ አርሰናልን አምስት ለአንድ በሆነ ውጤት ያሸንፋል የሚለውን ግምታቸውን አስቀምጠዋል። ይሄ ማለት በዛ ሬዲዮ ፕሮግራም ላይ በተላለፈው የአድማጮች የሪያል ማድሪድ ደጋፊዎች የጨዋታ ውጤት ግምት አምስት ለአንድ የሚለው የአብዛኞቹ ግምት ነው። አርሰናልን አምስት ለአንድ በሆነ ውጤት ማሸነፍ እንችላለን የሚል ነው። ስለዚህ ፖፑላር ፕሪዲክሽኑ ወይም በጣም በጣም በጣም የበዛው ግምት የአምስት ለአንድ ውጤት ነው። አንዳንዶቹ እውነት ለመናገር በተወሰነ ደረጃ ከስሜት ወጥተው ነገሮችን በምክንያት ለማየት እየሞከሩ ይመስለኛል። በዚህም መሰረት ሁለተኛው ከፍተኛ ድምጽ ያገኘው የአድማጮች የውጤት ግምት አርሰናልን ሶስት ለዜሮ በሆነ ውጤት ዛሬ ደግሞ እኛ እናሸንፈዋለን በድምሩ ሶስት እኩል እንሆናለን፣ ተጨማሪ ደቂቃ ውስጥ እንገባለን የሚል ነው። ይሄ የሚያሳየን ካርሎ አንቼሎቲ አሰልጣኝ ሆነው የሚናገሩት እንደዚሁም ጁድ ቤሊንግሃም እንደዚሁም ሌሎቹም የሪያል ማድሪድ ተጫዋቾች ኪልያንም በቤቱ ባኩርቷ የሚያወሩት ነገር ደጋፊዎቹም ጋራ ያለ መሆኑን ነው። ተጫዋቾቹ እና አሰልጣኞቹ በራሳቸው ይተማመናሉ፣ ያንን ይናገራሉ። ደጋፊዎቹ ደግሞ በተጫዋቾቻቸው እና በቡድናቸው ይተማመናሉ። ስለዚህ አምስት ለአንድን እና ሶስት ለዜሮ አሸንፎ ተጨማሪ ሰላሳ ደቂቃ መጫወትን የበዛው ግምታቸው አድርገውታል። ጁድ ቤሊንግሃም ከበቀደሙ አስተያየት በተጨማሪ ደግሞ እንደዚህ አሁንም ጨዋታው እየቀረበ በመጣ ሰዓት ላይ የተናገረው ነገር ምንድን ነው? ይህ የዛሬው ምሽት ለሪያል ማድሪድ የተሰራ ምሽት ነው ብሏል። ኢትስ እናይት ዛቲስ ሜድ ፎር ሪያል ማድሪድ ለሪያል ማድሪድ በቃ የተፈጠረ ምሽት ነው ለሪያል ማድሪድ የተሰራ ምሽት ነው ይላል እና እንደዚህ ባለ እጅግ በጣም ትልቅ ጨዋታ፣ እንደዚህ ባለ በጣም ወሳኝ ጨዋታ ላይ ስለ ካምባክ ካልሆነ ስለምንም ልትመጣ ትችል ስለ ካምባክ ካልሆነ ስለ ሌላ ስለ ምንም ልታወራ አትችልም ነው ያለው። ጫና አለው፣ ግን ደግሞ ይሄ ጫና በድል ስታጠናቀቀው ጨዋታውን በሚፈለገውና ሪያል ማድሪድን ወደ ግማሽ ፍጻሜ በሚያሳልፍ ውጤት ስታጠናቅቀው የሙሉነት፣ የታላቅነት፣ የሀያልነትን ስሜት ይፈጥራል እያለ ይናገራል እና ኪሊያን ምባፔ እንዳለው ኦፍኮርስ ዊካን ብሎ እንደገለጸው ሌሎቹም የሪያል ማድሪድ ተጫዋቾች ይህንኑ ሀሳብ ደጋግመው ደጋግመው እያነሱት ይገኛሉ። እስካሁን ድረስ አልበረደም። በሪያል ማድሪድ በኩል የማድረግ እንችላለን የሚለው ስሜታቸው በጣም በጣም በጣም ከፍ ባለ መጠን እየተነገረ ይገኛል። ይህንን ካነሳን፣ ምናልባት በሳንቲያጎ ቤርናባው የሚኖረው ኤንቫይሮንመንት አርሰናልን የሚረብሽ እንዲሆን ለማድረግ የአርሰናል ተጫዋቾችን የአርሰናልን ቡድን ጫና ውስጥ ለመክተት እንዲረዳቸው ብለው የተዘጋጁባቸው ነገሮች አሉ። ለምሳሌ ጨዋታው ከመጀመሩ በፊት ተጫዋቾች ለማሟሟቅ ወደ ሜዳ ሲገቡ የአርሰናል ደጋፊ በሪያል ማድሪድ ደጋፊዎች ይዋጣሉ። የቁጥር ማነስ ይኖራል። ሳንቲያጎ ቤርናቦ ላይ የሚኖሩ ደጋፊዎች የአርሰናል ተጫዋቾችን ይረብሿቸዋል። የመጀመሪያው መልእክት እንዲደርሳቸው ዛሬ የሚገጥማቸውን ነገር እንዲያውቁ ምን እንደሚጠብቃቸው እንዲረዱ ለማድረግ ገና በዋርማፕ ሴሽኑ ላይ ወይም የማሟሟቅ ስራ በሚሰራበት ሰዓት ላይ ድብልቅልቅ ሊያደርጉት ተዘጋጅተዋል። ይሄ ኢንቲሚዲየት ለማድረግ የተዘጋጀ ስልት ነው በሪያል ማድሪድ በኩል። ሁለተኛው የኢንቲሚዲየቲንግ የሆነው ታክቲካቸው ተብሎ የሚጠበቀው መልበሻ ቤት አካባቢ ይሄ ታናሉ ላይ የሪያል ማድሪድ ተጫዋቾች የሆኑ የሆነ ነገሮችን በማድረግ የአርሰናል ተጫዋቾችን ምን እንዲጠብቃቸው እንደተዘጋጀ እንዲያውቁት ፊል እንዲያደርጉት የማድረግ ስራ አለ። ስለዚህ የአርሰናል ተጫዋቾች ወይም የሪያል ማድሪድ ተጋጣሚ የሆነው አርሰናል እንዳይመቸው ለማድረግ እነዚህንና ሌሎች ነገሮችን በደንብ እጅግ እጅግ በጣም እየተዘጋጁባቸው እያደረጉባቸው ይገኛሉ እና በሆሊውድ ስታይል የተዘጋጀ የሞቲቬሽናል ቪዲዮዎች የሪያል ማድሪድ ተጫዋቾች እንዲያዋቸው እየተደረጉ ነው ያሉት። የተለያዩ ክሊፖችን እያሳዩቸው ነው ያሉት በተደጋጋሚ። እነዚህ ክሊፖች ምን አይነት ናቸው? ያን እንደሆነ ሪያል ማድሪድ በቅርብ በተወሰኑ ዓመታት በፊት ያደረጋቸው እና እጅግ በጣም ፈታኝ የሆኑ ከመመራት ተነስቶ ያሸነፈባቸውን ጨዋታዎች የሚያሳዩ እነዛን ከመመራት ተነስተው ያሸነፉባቸውን ጨዋታዎች ድል ሲያደርጉ የነበረውን ስሜት እንዲያስታውሱት የሚያደርጉ የቪዲዮ መልእክቶች ናቸው። ለሪያል ማድሪድ ተጫዋቾች በተደጋጋሚ እንዲያዩት እየተደረገ ያለው ሞቲቬሽናል ቪዲዮዎች ናቸው። የሚያነቁ ከማ ጋር ሲጫወቱ፣ ከፒኤስጂ ጋር፣ ከማንሲቲ ጋር፣ ከባየር ሚውኒክ ጋር ሲጫወቱ የነበረውን የካሚንግ ባክ ብቃት ያንን እንዲያዩት እየተደረገ ነው። ተስፋ መቁረጥ የሚባል ነገር ዛሬም እንዳይኖር ለማድረግ ያን ጊዜን ድባብ ለመፍጠር የሪያል ማድሪድ ተጫዋቾች ከመጀመሪያው ደቂቃ ጀምሮ ይህን ለማድረግ መዘጋጀታቸውን ይገልጻሉ። ይህንን ቪዲዮ ካዩ በኋላ ለምሳሌ ጆድ ቤሊንግሃም የሚለው ነገር ምንድን ነው? በጣም የእውነት የእውነት በጣም ከፍተኛ የሆነ የማነሳሳት አቅም ያለው የማነሳሳት ተጽዕኖን የሚፈጥር ምርጥ ቪዲዮ ነው የሚል አስተያየትን ሰጥቷል። ይህንን ካለ በኋላ በቃ ያንን የሀያ ነት ዘመን የታላቅነት ዘመን ትልቅ ውጤት የማምጣት አቅምን ጊዜ እንድናስታውሰውና ያ ዛሬ ከኛ እንደሚጠበቅ ትዝ እንዲለን የሚያደርግ ነው። የምንገጥመው ወጣቱን ያርሰናል ቡድን ነው። የምንጫወተው ግማሽ ፍጻሜን ለመቀላቀል ነው። ሪያል ማድሪድ ይህንን ለማድረግ ተዘጋጅቷል ይላሉ የሪያል ማድሪድ ሰዎች። አሰልጣኝ ካርሎ አንቸሎቲም ይህንን ሀሳብ ያጠናክራሉ። አርሰናልን አሸንፈን ግማሽ ፍጻሜውን ለመቀላቀል የሚያበቃ ሁሉም ሪሶርስ፣ ሁሉም ነገር ተዘጋጅቷል፣ ሁሉም በተጠንቀቅ ሰዓቱን እየጠበቀ ነው የሚል አስተያየትን ይሰጣሉ። ነገር ግን ይሄ ሪያል ማድሪዶች የተሰማቸው ስሜት፣ ሪያል ማድሪዶች ሁሉም ነገራችን በተጠንቀቅ የሰዓቱን መድረስ እየጠበቀ ነው የሚገኘው፣ እንችላለን፣ እናደርገዋለን ብለው የሚናገሩትን ነገር እንዳለ አስቀምጠን ባለፈው የውድድር ዓመት ሪያል ማድሪድ የአውሮፓ ቻምፒዮንስ ሊግ ዋንጫን ያሸነፈ ቡድን ነው። የአምና ጥንካሬው አለ ወይ ነው። የሪያል ማድሪድ የአምና ጥንካሬ በምን ይገለጻል ከተባለ፣ አምሳ አራት ጨዋታዎችን ተጫውቶ በሁሉም የውድድር አይነቶች ሪያል ማድሪድ አንድ ጊዜ ብቻ ነው የተሸነፈው ባለፈው የውድድር ዓመት። በዘንድሮ የውድድር ዓመት አምሳ ሶስት ጨዋታዎችን አድርጎ አስራ አንድ ጊዜ ተሸንፏል። ሪያል ማድሪድ እንደ አምናው ጠንካራ አይደለም። እውነት እነሱ እንችላለን ስላሉ ይችላሉ ወይ የሚለውን ጥያቄ ለማንሳት የምንገደድበት አንዱ የቁጥር መረጃ በአምና የሽንፈት መጠንና በዘንድሮ የሽንፈት መጠን መካከል ሰፊ ልዩነት ሰውነት ስላለ ነው። ግን ብቸኛው አይደለም። የሚገጥሙት አርሰናል እውነት ለመናገር በዛሬው ጨዋታ ላይ ያደርገዋል ተብሎ የሚጠበቀው ጥብቅ የሆነ የመከላከል ስራን እየሰራ በመልሶ ማጥቃት ጎል አስቆጥሮ ነገሮች ለሪያል ማድሪድ እንዳይመቹ ማድረግ ነው በዚህ ረገድ እውነት አርሰናል ኳሊቲ አለወይ ይህንን ማድረግ የሚያስችል በአግባቡ መከላከል የሚያስችል እንደገና ደግሞ በመልሶ ማጥቃት ጎል ማስቆጠር የሚችል ቡድን ነው ይሄ ጥንካሬ አለወይ ብለን ስንል በዘንድሮ የውድድር አመት አርሰናል በአውሮፓ ቻምፒዮንስ ሊግ ላይ ከተሳተፉ ክለቦች በሙሉ የሚካኤል አርቴታው አርሰናል በመከላከል አቅም በጣም እጅግ በጣም የተሻለው ቡድን መሆኑን ቁጥሮች ያሳያሉ። ከሊግ ፌስ አንስቶ እስከ አሁኑ የሩብ ፍጻሜ ጨዋታ ድረስ አርሰናል 11 ጨዋታዎችን አድርጎ ስድስት ጎሎችን ብቻ ነው ያስተናገደ ወይም የገባበት ስድስት ጎል ብቻ ነው። በዘንድሮ የውድድር ዓመት በዚህ ውድድር ተጋጣሚዎቹ ይህንን ያህል ጎል ብቻ እንዲያገቡ ማድረግ የቻለ ሌላ ክለብ የለም። ስለዚህ የአርሰናል ተጋጣሚዎች እስካሁን ድረስ የቻሉት ሌሎች ክለቦች ሌሎች ክለቦች ላይ ከቻሉት ያነሰውን ነው። ይሄ የሆነበት ዋነኛው ምክንያት አርሰናል በመከላከሉ ረገድ ጥሩ ስለሆነ ነው። በቻምፒዮንስ ሊጉ ጥሩ እየተከላከለ ነው የሚገኘው በጎል ብዛት ብቻ ሳይሆን ተጋጣሚዎቹ አርሰናል ላይ ምን ያህል ሙከራ ያደርጋሉ ወይም አርሰናል ለተጋጣሚዎቹ ምን ያህል የግብ ሙከራዎችን ይፈቅዳል። የግብ ሙከራ ብቻ ሳይሆን ደግሞ ኤክስጂ ወይም ኤክስፔክትድ ጎልስ አርሰናል ምን ያህል ነው ለተጋጣሚዎቹ የሚፈቅደው። እነዚህ ነገሮች የአንድን ቡድን የመከላከል አቅም ወይ ጠንካራ ነው ወይም ደግሞ ደካማ ነው እንድንል የምንለካባቸው ናቸው። አሁን አርሰናልን በዘንድሮ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ከመከላከል አቅም አንጻር በቁጥር እንግለጸው የገባበት ጎል በአንድ ጨዋታ ዜሮ ነጥብ አምስት አምስት ነው። ፐር ጌም ሲሰላ አርሰናል ጎል በማስተናገድ ወይም በሚቆጠርበት ጎል ሁለተኛ ደረጃ ላይ ይቀመጣል። ኤክስጂ ወይም ኤክስፔክትድ ጎልስ አርሰናል ላይ ተጋጣሚዎቹ መፍጠር የቻሉት ለግብ የሚጠበቁ እድሎች ዜሮ ነጥብ ስምንት አራት ፐር ጌም ነው። ይሄ ደግሞ አርሰናልን አንደኛ ያደርገዋል። እንደ አርሰናል አነስተኛ የሆነ ኤክስጂን ያስተናገደ ወይም አነስተኛ የሆነ ኤክስጂ የገጠመው ቡድን የለም። አደለም፣ ብዙ ጎል ሊገባበት ይቅርና ለግብ የቀረቡ እድሎች እንኳን ብዙ አይደሉም። አርሰናል ላይ የሚለውን በደንብ አድርጎ ያሳየናል። አርሰናል ላይ ተጋጣሚዎቹ ምን ያህል ጊዜ የግብ ሙከራ ያደርጋሉ? አንድ ጨዋታ ስንል 9.63 ነው። በዚህም ሁለተኛ ደረጃ ላይ ይቀመጣል። ይሄ ማለት 36 ክለቦች ተሳትፈውበታል ባል ነው በዘንድሮ የውድድር አመት የቻምፒዮንስ ሊግ ሂደት አርሰናል በመከላከል አቅም በሚደረግበት የግብ ሙከራ ሁለተኛ ነው። ጥሩ ነው ማለት ነው። በጣም ጥሩ ነው። አንድ ቡድን ብቻ ነው ካርሰናል የተሻለው። ኢላማውን የጠበቀ ሙከራ ምን ያህል አርሰናል ላይ ተጋጣሚዎቹ ያደርጋሉ ስንል ፐርጌም ሁለት ነጥብ ስድስት አራት ነው። ከዚህ ያነሰ ኢላማውን የጠበቀ ሙከራ የሚደረግበት ቡድን የለም። ስለዚህ አርሰናል የሚገባበትም ትንሽ ኤክስጂውም ትንሽ፣ የሚደረግበትም የግብ ሙከራ ብዛት ትንሽ፣ እንደገና የሚደረግበትም ኢላማውን የጠበቀ ሙከራ ብዛት ትንሽ ነው። ይሄ ተከላካይ ወይም የመከላከሉን ስራ አርሰናል ምን ያህል በውጤታማነት እንደሚያከናውነው ያሳያል። ሌላው ቀርቶ የአርሰናል ተጋጣሚዎች በአርሰናል የግብ ክልል ውስጥ ኳስ መንካት የሚችሉት አስራ አራት ጊዜ ብቻ ነው በአማካይ በአንድ ጨዋታ። ይሄም ሁለተኛው ምርጥ ቡድን ያደርገዋል። እንግዲህ የአንድ ቡድን የመከላከል አቅም ለተጋጣሚዎቹ ኳስን መንካት በግብ ክልልህ ምን ያህል ትፈቅዳለህ፣ ምን ያህል ጊዜ ኢላማውን የጠበቀ ሙከራ እንዲያደርጉበት እፈቅዳለህ፣ ምን ያህል ጊዜ አጠቃላይ ሙከራ እንዲያደርጉበት አደርጋለ፣ ምን ያህል ኤክስጂዎች፣ ምን ያህል ግቦች ገቡብህ ነው። በነዚህ ሁሉ ነገሮች አርሰናል በምርጥነት ቢያንስ ሁለተኛ ነው። በአንዳንዶቹ ደግሞ አንደኛ ነው። ስለዚህ ሪያል ማድሪድ እንዳለው ይችላል ወይ? ሪያል ማድሪድ ስላለ ብቻ እንችላለን ስላለ ብቻ ይሆናል ወይ? የሚገጥሙት እንዲህ ባለ ጥንካሬ የሚገለጸውን አርሰናልን መሆኑንስ መርሳት የለብንም አደለ ወይ? ነው ይሄ ብቻ አይደለም። አርሰናል በአንድ ቡድን ለመጨረሻ ጊዜ አራት ለዜሮ የተሸነፈው መቼ ነው? ምን ያህሎቻችሁ ታስታውሱታላችሁ የሚለውን አላውቅም። ነገር ግን አርሰናል አራት ጎል ገብቶበት የተሸነፈው ከዛሬ አራት ዓመት በፊት ነው አ 2021 ህዳር ወር ላይ በሊቨርፑል አራት ለዜሮ ከተሸነፈ በኋላ የትኛውም ቡድን አርሰናል ላይ አራት ጎል አስቆጥሮ አያውቅም። አርሰናል ላይ አራት ማግባት ባለፉት አራት ዓመታት ቀላል አይደለም። አርሰናል ላይ አራት ጎል ማግባት ባለፉት አራት ዓመታት አልተቻለም። ይህንን ልንረሳው አንችልም። ይሄ ብቻ ግን አይደለም። እውነት ለመናገር መቶ ጨዋታዎችን ወደኋላ መሄድ ይኖርብናል። ከሜዳ ውጪ አርሰናል እየተጫወተ ከሁለት ጎል በላይ ወይም ሶስት ጎል ከተቆጠረበት ከሁለት ጎል በላይ ከተቆጠረበት መቶ ጎል ጨዋታ ምናምን አልፎታል ከሜዳ ውጭ። እነዚህ እነዚህ ሁሉ ጥንካሬዎች ናቸው። እነዚህ እነዚህ ሁሉ አርሰናል ልፍስፍስ አለመሆኑን በደንብ አድርጎ የሚያሳይ ነው። ስለዚህ የአርሰናል የመከላከል አቅም ሪያል ማድሪድ ስለፎከረ ሪያል ማድሪድ ሁሉን ነገር ማድረግ እችላለሁ ስላለ ነገሩ ቀላል ነው ማለት አይደለም። የአርሰናል ጥንካሬን ልናስታውሳችሁ ስለሚገባ የነገርናችሁም እውነት ስለሆነ ነው። ነገሩ ከባድ ነው ግን ለመቻል ሪያል ማድሪድ የሚያደርገው ጥረት ግን ቀላል ደግሞ አይሆንም። ታዲያ አርሰናል እንዲህ ባለው የመከላከል አቅሙ ተማምኖ እየተከላከለ በመልሶ ማጥቃት ጎል ለማስቆጠር ሙከራ ያደርጋል ካል በመልሶ ማጥቃት ጎል ለማስቆጠር በሚደረግ ጥረት እውነት አርሰናል ጥሩ ነው ወይ ነው እንግዲህ ቀጥሎ መምጣት ያለበት ጥያቄው። ይህንን ጥያቄ በምናመጣበት ሰዓት ላይ አርቴታ ከያዘው ጀምሮ አርሰናል በመልሶ ማጥቃት እየተሻሻለ እየተሻሻለ የመጣ ቡድን መሆኑን ቁጥሮች ያሳያሉ። ለምሳሌ የመጀመሪያው የውድድር ዓመት 2020-21 ላይ ከነበረው ይልቅ በ2021-22 የመልሶ ማጥቃት የአርሰናል ጎሎች ጨምረዋል። በቀጣይ የውድድር ዓመት ትንሽ ዝቅ ያለ ቢሆንም ከዛ በኋላ በመጡት የውድድር ዓመቶች ግን የበለጠ በመልሶ ማጥቃት አርሰናል የሚያስቆጥራቸው ጎሎች እየጨመሩ እየጨመሩ መጥተዋል። አርቴታ አርሰናልን ከያዘበት ጊዜ ጀምሮ እንደ ቡድን በመልሶ ማጥቃት ብዙ ጎል ያገባው በዘንድሮ የውድድር ዓመት ነው። ይሄ ማለት አርሰናል አርቴታ ከያዘው ጀምሮ በመልሶ ማጥቃት ጎል የማስቆጠር አቅሙ እየጨመረ እየጨመረ እየጨመረ መጥቶ ካለፉት አመታት ይልቅ ዘንድሮ ማክሲመም ነንበሩ ላይ ደርሷል ወይም ከፍተኛው ቁጥር ላይ ደርሷል። ይሄ በመልሶ ማጥቃት በሚገቡ ጎሎች በየውድድር አመቱ እድገት አለ ወይ ለውጥ አለ ወይ መሻሻል አለ ወይ ብለን ስንል የምናገኘው መልስ ነው። በመልሶ ማጥቃት ጎል ማስቆጠር አንድ ነገር ሆኖ በመልሶ ማጥቃት ሄደው ባያገቡ እንኳን በጣም ጥሩ ሙከራ የሚያደርጉበትንም ሂደት ስንመለከተው በየውድድር አመቱ አርሰናል ቤት መሻሻል አለ። ዘንድሮ በመልሶ ማጥቃት እንቅስቃሴ በተደረጉ የግብ ሙከራዎች አርሰናል የደረሰበት የቁጥር መጠን ባለፉት አመታት ከነበረው ይልቅ የበለጠ ነው። አስራ ዘጠኝ ጊዜ በካውንተር አታክ የግብ ሙከራ አድርጓል። አርሰናል በዘንድሮ የውድድር ዓመት ። ስለዚህ ካውንተር አታክም ይችላል ማለት ነው። መከላከል ላይ ምን ያህል ጥሩ እንደሆነ አሳየናችሁ። በመልሶ ማጥቃት ደግሞ አፈጻጸሙ ምን ያህል እየተሻሻለ እንደመጣ እየነገርናችሁ ነው ያለው ከመልሶ ማጥቃት ጎል ማግኘት፣ ከመልሶ ማጥቃት የግሙከራ ማድረግ ብቻ ሳይሆን ከመልሶ ማጥቃት ባለው ኤክስፔክትድ ጎልስ ወይም ኤክስጂም ስናነጻጽረው ሁለት ሺህ ሀያ ሀያ አንድ ላይ አንድ ነጥብ አንድ ነበረ። ከዛ በቀጣይ ውድድር ዓመት ሁለት ነጥብ ሰባት ሆነ። ከዛ በኋላ ሶስት ነጥብ ሰባት ሆነ። ምን ያህል እያደገ እንደመጣ ምን ያህል እየጨመረ እንደመጣ ይኸውት። ከዛ ባለፈው የውድድር ዓመት አምስት ነጥብ ሁለት ሆነ። በዘንድሮ የውድድር ዓመት አርሰናል ከመልሶ ማጥቃት የሚፈጥራቸው ለግብ የቀረቡ ወይም ለግብ የሚጠበቁ እድሎች ስድስት ነጥብ አንድ ነው። ይሄ ነው አርሰናል ሪያል ማድሪድን ዛሬ የሚገጥመው። መከላከልም ላይ ጥሩ መሆኑን በመልሶ ማጥቃት ጎል አገባለሁ ቢልም የተሻሻለና ለውጥ ማምጣት የቻለ ቡድን እንደሆነ የሚያሳይ ነው። ሪያል ማድሪድ እችላለሁ እያለ ነው። አርሰናልም ራሴን ሆኜ ቀርባለሁ ወደ ግማሽ ፍጻሜ የማልፈው እኔው ነኝ ይላል። ጨዋታው በጣም በጣም በጣም በጉጉት ይጠበቃል። ሶስት ለዜሮ አልቆ የምናየው ጨዋታ አይመስልም። ወይ አንድ ለአንድ የተለያዩ ወይ አንድ ለዜሮ ብቻ ያለቀ ምናምን ነው የሚመስለው። ግን አርሰናል ሶስት ለዜሮ በሆነ ውጤት አሸንፏል። አርሰናል ሶስት ለዜሮ በሆነ ውጤት አሸንፎ ሪያል ማድሪድን በዚህ መጠን ሊያደርገው ይችላል ብለን የምንተማመነው ለሪያል ማድሪድ ያለን ክብር የበዛ ስለሆነ ነው ወይስ አርሰናልን ለማመን ስለምንቸገር ነው? ይሄ ነው ጥያቄያችን። በጣም የምትዝናኑበት ለመርሳት የምትቸገሩት ጨዋታ እንዲሆንላችሁ ለእናንተም ለእኛም ተመኝተናል። በወሳኙ ጨዋታ ዙሪያ ወሳኞቹን መረጃዎች ወደ እናንተ አድርሰናል። አሁንም ይህንን ቻናል ሰብስክራይብ አድርጉት፣ ሊንኩ ለሌሎች አጋሩት እንብዛና ወደ ብዙዎችነት ድረስ ለእስካሁን ድጋፍ በጣም አድርገን እናመሰግናለን። በድጋሚ መልካም ጨዋታ፣ በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።